ሰላም፣ ጤና፣ ፍቅር፣ በረከት ተመኝንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን? በአዳዲስ መረጃዎች እንደተለመደው ዳግም ተገናኝተናል። እንደምን ቆያችሁን? አዳዲሱ መረጃዎች ኢትዮጵያችንን አንዱ ደግሞ ወደ ሮም ቫቲካንም ይወስደናል። ለአዳዲስ መረጃዎች ናቸው። በተለይ አንዱ ደግሞ ታቦተ ጽዮንን የተመለከተ ነው። ይሄ በጣም እጅግ በጣም አንገብጋቢ ነው፣ ለኛ ለኢትዮጵያውያን፣ በተለይ ደግሞ ለኦርቶዶክሳውያን ማለት ነው። እነዚህ መረጃዎች እንግዲህ በርካታ የማህበራዊ ሚዲያ የፊት ገጾችን ግዙፍ ሚዲያዎችን ጨምሮ ያጥለቀለቁ ሆነዋል። በእነዚህ ጉዳዮች ላይ ቆይታ እናደርጋለን። ቤተሰባችንን ያልተቀላቀላችሁ አድማጭ ተመልካቾቻችን ደግሞ ሰብስክራይብ አድርጉና የደወል ምልክት አብረታችሁ እኛን ተቀላቀሉ ስንል በአክብሮት ነው የምንጋብዛችሁ። እንደተለመደው በከበረው ስጦታችሁ በላይክ በኮመንት በሼር እስከ መጨረሻው አብራችሁን ዝለቁ። መረጃውን ከአክሱም ቲዩብ እኔ ሮማን ጽጌ ያደርሳችኋለሁ። ሰናይ ቆይታ ይሆንላችሁ። እንግዲህ በፕሮፌሲ ኦፍ ዘ ፖፕ በሚል ርዕስ ስር ያለው መጽሐፍ ነው። ምን ፈትሸው ማለት ነው። ይሄ የተደበቀ መጽሐፍ፣ በተለይ ደግሞ ቫቲካን ይሄ መጽሐፍ እንዲታወቅ አትፈልግም ይባላል። ይሄ በላቲን የተጻፈ መጽሐፍ ነው። እንግዲህ ይሄ መጽሐፍ ትንቢት አለው ማለት ነው። ከ1143 ጀምሮ እስካለ ፍጻሜ ድረስ ያሉትን የሮማ ካቶሊክ ጳጳሳትን የሚገልጽ ተብሎ 112 ተጫጭርና እጅግ በጣም ሚስጥራዊ የሆኑ የላቲን ሀረጎች የተካተቱበት መጽሐፍ ነው። ይህ መጽሐፍ እንግዲህ በቫቲካን ተደብቆ እንዳለ አሁን በምን መልኩ እንደወጣ ባይታወቅም በቫቲካን ለብዙ ዘመናት ተደብቆ የተቀመጠ መጽሐፍ ነው። ምክንያቱም ውስጡ ያሉት ሀረጎች፣ ውስጡ ያሉት ትንቢቶች እጅግ በጣም አስደንጋጮች ናቸው ተብሎ ስለሚታመን የተቀመጠው ማለት ነው። እና እስካሁንም ድረስ ደግሞ የተነገሩ ትንቢቶች ቃል በቃል እየተደረጉ እየተከናወኑ እንደሆኑ ነው የተነገረው። ይሄ ትንቢት እንግዲህ በ1595 በቤኔድቴክ መነኩሴ አርኖልድ ዊዮን በመጀመሪያ ታትሞ የቀረበ ሲሆን እሱም ይህንን ጽሁፍ ለማላኪ ተጠሪነቱን መስጠቱ ገልጿል፣ ማለት ነው። ማላኪ ለሚባል ሌላ ካህን ማለት ነው። ታሪኩ እንደሚለው እንግዲህ ማላኪ በ1139 ወደ ሮም በተጓዘበት ወቅት የወደፊት ጳጳሳትን ራእይ አይቶ እነዚህን ሀረጎች መዝግቦ ለፓፓ ኢኖስት ዳግማዊ ሰጥቶ ነበረ ማለት ነው። ይህ የትንቢት መጽሐፍ ነገር ግን ጽሁፉ በሮማ መዛግብት ውስጥ እስከ 1590 ድረስ ተደብቆ ቆይቶ ተገኝቷል ተብሎ ነው የሚነገረው። የተደበቀበትን ምክንያት እጅግ በጣም አስፈሪ የሆ የሆነ ትንቢት ስላለው ነው። በተለይ ሮም ቫቲካንን በተመለከተና ጳጳሳቱን በተመለከተ ነው። ይህ ትንቢት ይህ ትንቢት እንግዲህ ከሴሌስቲን ዳግማዊ ወይ ደግሞ ሴሌስቲን ሶስተኛ ጀምሮ እስከ መጨረሻው ጳጳስ ድረስ ያሉትን ጳጳሳት ይገልጻል ተብሎ ይታምናል ማለት ነው። እና በመጨረሻም ጳጳስ የመጨረሻው ጳጳስ ደግሞ ጴጥሮስ ሮማኑስ ወይም ደግሞ ሮማዊው ጴጥሮስ ተብሎ እንደሚጠራ ነው የዚህ የትንቢት መጽሐፍ ላይ የተጻፈው እነዚህ 12 አስፈሪ ሀረጎች የተባሉት ማለት ነው እና የመጨረሻው ሀረግ እንዲህ ይላል፤ በቅድስት ሮማ ቤተ ክርስቲያን የመጨረሻ ስደት ወቅት ሮማዊው ጴጥሮስ በብዙ መከራዎች መካከል መንጋውን ይጠብቃል። ከዚያ በኋላ የሰባት ኮረብታዎች ከተማ ሮምን ማለት ነው ይወድማል። እናም አስፈሪው ዳኛ ደግሞ ህዝቡ ላይ ይፈርዳል። ፍጻሜውም አስፈሪ ይሆናል። ነገር ግን ብዙ ታሪኮች፣ ጸሐፊዎች፣ ምሁራኖች ይሄ ትንቢት በ16ኛው ክፍለ ዘመን የተፈጠረ ሀሰተኛ ሰነድ ነው ብለውም የሚከራከሩ አሉ። በነገራችን ላይ ይህንን ትንቢት ማለት ነው ምክንያቱም እስከ 1590 ድረስ ያሉት ጳጳሳት መገለጫዎች በጣም ትክክለኛ እንደሆነ ተነግሯል። እዚህ መጽሐፍ ላይ ቃል በቃል የተነገረው እስከ 1590 ድረስ ያሉ ጳጳሳት ትክክለኛ መገለጫቸውን፣ ሁኔታውን እንዴት እንደሚያልፉ ሁሉ ይናገር ነበረ። ከዚያ በኋላ ያሉት ደግሞ ግልጽ ያልሆኑና መግባባት የሚፈጥሩ አይደሉም፣ አግባቡንም ብለው ይላሉ። እና የማላኪ ዘመን ተባባሪ የሆኑት ቅዱስ በርናባስ የክሌርቦ ማለት ነው ሴንት በርናባስ ይህንን ትንቢት በማላኪ የህይወት ታሪክ ውስጥ ፈጽሞ አልተጠ ቀሰም ምናልባትም ለፖለቲካ ፍጆታ ተጠቅመውበታል የሚሉም አሉ። እና በ1587 የተገኘ ደብዳቤ ደግሞ ምን ይላል? ትንቢቱን ማለት ነው። በ1590 በተካሄደው የጳጳስ ምርጫ ወቅት ካርዲናል ጂሮሳም ሲሞን ቺሊ እንዲመረጥ ለመርዳት የተፈጠረ ሊሆን ይችላል። ሸፍጥ አለው። ትንቢቱ እንደ ትንቢት ትንቢት ነው፣ ግን ብዙ ነገሮች ተበርዘዋል ብለው ያምናሉ። ምንም እንኳን ይህ ትንቢት በካቶሊክ ቤተ ክርስቲያን እስካሁን ድረስ በይፋ ተቀባይነት ባያገኝም፣ ተቀባይነት ያላገኘበት ምክንያት ምንድን ነው የሚሉት ትንቢቱ በጣም ስላስፈራቸው መደበቅ ፈልገዋል፣ ከአለምም ከምእመናኑ መደበቅ ፈልገዋል ነው እየተባለ ያለው። እና አሁንም ብዙ ሰዎችን ማራኪ የሆነ ነው ይሄ ትንቢት፣ ምክንያቱም ትንቢቱ ቃል በቃል የሆኑለት ነገር ስላለ። ለምሳሌ የአሁኑ ጳጳስ ፍራንሲስ ፖፕ ፍራንሲስ ማለት ነው ከፔትሮሱ ሮማንስ ጋር የተያያዘ መሆኑን አንዳንዶች ይከራከራሉ። ምክንያቱም የእርሱ ስም ጆርጅ ማሪዮ ቦርጎሊዮ ነው። ከጴጥሮስ ጋር ተመሳሳይነት ሊኖረው ይችላል የሚሉ ደግሞ አሉ ማለት ነው። ስለዚህ በ1587 የተገኘው ደብዳቤ የሚያመለክተው ትንቢቱ ከተጻፈበት ጊዜ ጀምሮ እስከ 15 ዘጠናዎቹ ድረስ ትክክል ነበረ። ከዛ በኋላ ግን ተበረዟል እየተባለ ያለው ማለት ነው እና እኚህ የአሁኑ ፖፕ ፍራንሲስ ደግሞ ከጴጥሮስ ጋር ተመሳሳይነት ሊኖራቸው ይችላል ይባላል። የጣሊያን ስሮች አሉት ቤተሰብ ከሮም ጋር የተገናኘ ስለሆነ በጣም ይሄ ነገር አከራካሪ ነው ተብሎ ይነሳል ማለት ነው እና የቅዱስ ማላኪ የፖፖች ትንቢት ታዲያ ፕሮስፔሲ ኦፍ ዘ ፖፕስ በ12ተኛው ክፍለ ዘመን በአይርላንድ የነበረው ሊቀጳጳስ ማላኪ ተብሎ የተጠ አነሳሱ እንደሆነ ነው የሚነገረው። ይሄ ትንቢት እንግዲህ 112 አጭር የላቲን አረጎችን ያካተተ ነው። እነዚህ አረጎች በ1143 ዓመተ ምህረት የተመረጠውን ፖፕ ጨምሮ እስከ መጨረሻው ፖፕ ድረስ ያሉትን ፖፖች ስለነሱ መጨረሻቸው ይገለጻል። የመጨረሻው ፖፕ ደግሞ ፔትሮስ ሮማንስ ነው ይባላል። ይሄ ማለት እንግዲህ የአሁኑ ፖፕ ፍራንሲስ ጋር ተመሳሳይ ስለሆነ እሳቸው መጨረሻው ሊሆኑ ይችላሉ ነው እየተባለ ያለው። እና አሁን ማህበራዊ ሚዲያ ላይ እንግዲህ በትልልቅ ግዙፍ ሚዲያዎች ላይ የወጣው ማለት ነው እና የፖፕ ፍራንሲስ መጨረሻቸው ቤተክርስቲያኒቷን እንደ አጠቃላይ ሮምን ይዞ መውደቅ ነው የሚል ነው። እንደ አጠቃላይ ማለት ነው። እና ይህ ትንቢቱ 1995 በቤኔዲክቲን መነኩሴ አርኖልድ ዌዮን በሆነው ሰው ታትሞ የታወቀ ሲሆን ከማላኪ ዘመን ጀምሮ ደግሞ በ12ኛው ክፍለ ዘመን እስከ 1590 ድረስ ያሉትን ፖፖች በግልጽና በተወሰነ መልኩ ትክክለኛነታቸውን ገልጿል ማለት ነው። ለምሳሌ ብንመለከት ሴሌስቲን ሁለተኛ የተባለው ከቴቤር ወንዝ ካስ የሚል ሀረግ የተሰጠው ሰው ማለት ነው ይሄ ፖፕ በቲቤር ወንዝ አጠገብ በምትገኘው ቺታ ዲ ካስቴሎ ተወልዷል ስለዚህ ሳ ተናግሯል ማለት ነው ሌላው ማነው ኡርባን የሚባል ሊሊ ና ሮዝ የሚል ሀረግ ተሰጥቶታል እሱ የፍሎረንስ ተወላጅ ነበረ የዚያ ከተማ አርማ ደግሞ ሊሊ የሚለውን እንደሚያካተት ነው የተነገረው ሌላው ዮሐንስ ፖል ሁለተኛም አለ የፀሐይ ድካም የሚል ሀረግ የተሰጠው ነው እዛ 12ቱ ትንቢት ላይ ማለት ነው እሱም በፀሐይ ግርዶሽ ወቅት ነው የተወለደው ማለት ነው እና እንግዲህ እስከ ድረስ ያሉት መገለጫዎች በአብዛኛው ተገቢ እንዲሁም ደግሞ ትክክለኛ ናቸው ተብሎ ይታመናል። ይሄ ትንቢት ማለት ነው። ነገር ግን ከ1590 በኋላ ያሉት ሀረጎች ግን ወይ ደግሞ ትንቢታቸው አሻሚና ትርጉማቸው ደግሞ ከፖፖች ጋር በቀጣይ የማይገናኝ መሆን ጀምረዋል። ይህም ብዙ ተመራማሪዎች እያሉ ያሉት ምንድነው፣ ይህንን ትንቢት የመረመሩት ትንቢቱ በ16ኛው መቶ ክፍለ ዘመን የተፈጠረ ምናልባትም የውሸት ሰነድ ነው ብለው እንዲያምኑ አድርጓቸዋል ማለት ነው። እና ይሄ በጣም በርካታና ሰፊ የሆነ ሀተታ የያዘ መረጃ ነው የወጣው ማለት ነው እና ማጠቃለያውን ስናየው ግን የአሁኑ ፖፕ ፍራንሲስ በስልጣን ላይ አሉ። አንዳንዶቹ ግን ምንድነው ነው እያሉ ያሉት እሱን ፔትሮስ ሮማንስ እንደሆነ ነው እየተናገሩ ያሉት። ሮምን ይዞ ይወድቃል፣ ሮም ትጠፋለች ነው እያሉ ያሉት ማለት ነው እና የፖፖቹ ትንቢት እስካሁን ድረስ በተወሰነ ደረጃ ተፈጻሚ ሆኗል ተብሎ ነው የሚታሰበው። በተለይ ከ1590 በፊት ያሉት በተለይ ማለት ነው። ከዛ በኋላ ያለውን ግን ለራሳቸው እንዲመቻቸው ለፖለቲካ ፍጆታ እንዲመቻቸው አድርገው ጠምዝዘውታል ነው እየተባለው ያለው ማለት ነው ነውና ትንቢቱ የሚጠቁመው እጅግ በጣም ከባድ ስደት እንደሚከሰት ሮም እንደምትጠፋ ነው የሚናገረው ይሄ ትንቢት ማለት ነውና ይሄ ትንቢት ታሪካዊ እንደሆነ ነው እየተነገረ ያለው የፖለቲካ መሳሪያ ግን ሊሆን ይችላል ብለው የተጠራጠሩ ሰዎች አሉ ማለት ነውና አሁን እንግዲህ በስፋት እየተነሳ ነው ያለው ይሄ መረጃ እስከዛሬ ስለ ስለምን ተደበቀ ለምንስ ይፋ አልተደረገም ውሸትም ከሆነ እኮ ውሸት ብለው አውግዘው መተው ነው ይህንን ነገር እነሱ ግን ከዛ ይልቅ መደበቅን ነው የመረጡት እና ስለዚህ በጣም ወዛጋ ተደጋጋቢ የሆኑ ርዕሰ ጉዳዮች ተነስተዋል። በዚህ ጉዳይ ላይ ደግሞ ፖፕ ፍራንሲስ የመጨረሻ ቫቲካንን ይዞ የሚወድቅ ሮምንም እንድትጠፋ የሚያደርግ ነው እየተባለ ነው ያለው ማለት ነው። ወደ ቀጣዩ መረጃ እንለፍ። ቀጣዩ መረጃ ታቦተ ጽዮናችንን የተመለከተ ነው የሚሆነው። በጣም በርካታ የሆኑ መረጃዎች እየወጡ ነው። እስራኤልና ሲአይኤ እንግዲህ ጦርነት እንደሚያነሱ እየተጠበቀ ነው ማለት ነው። ምክንያቱም ሦስተኛው ቤተ መቅደስ እስራኤል ስትጨርስ ታቦተ ጽዮንን ከኢትዮጵያ አሰርቃልትውስድ ትችላለች የሚሉ በጣም ኮንክሪት የሆኑ መረጃዎች ራሱ እያየሁኝ ነበረ። እሱ ደግሞ እንግዲህ እየተቃረበ ነው። የሦስተኛው ቤተ መቅደስ ፍጻሜ በብዙ ረገድ መዘምራኖች ሳይቀሩ የተለያዩ እነሱ ቅዱስ እቃ የሚሏቸውንም አዘጋጅተው እንደጨረሱም ይታወቃል። እንግዲህ ደግሞ ሰሞኑን ሲአይኤ ይህንን መረጃ ከ198 ጀምሮ በእርግጥም ከ1988 ቢሆንም ቢሆኑም የተጻፈው ይ ነገር ከ198 ጀምሮ ከዛም በፊት በነበሩ ዘመናት ሲያስሱት የነበረውን ነገር ለምንድነው ዛሬ ላይ ያፈነዱት? ለምንድነው ዛሬ ላይ ያወጡት የሚለውን ምስራቅ አፍሪካንም ኢትዮጵያን ደግሞ ኢትዮጵያን ከመታቸው ምስራቅ አፍሪካን ለመያዝ በጣም ቀላል ነው እንደሚባለው፣ እንግዲህ ኢትዮጵያ ላይ ጦርነት ሊመዙም ይችላሉ እየተባለ እየተነገረ ነው። ታቦተ ጽዮን ማለት ለኢትዮጵያ ምን ማለት እንደሆነ ሁላችንም የምናውቀው ነው ማለት ነው፣ በተለይ ደግሞ ለኦርቶዶክሳውያን። ስለዚህ የመረጃ ምን ይመስላል የሚለውን ነው የምንፈትሸው። ታቦተ ጽዮንና ኢትዮጵያ እንግዲህ የአንድ ሳንቲም ሁለት ገጽታ እንደሆኑ ይታወቃል። ሰሞኑን ደግሞ ሲአይኤ ባወጣው መረጃ መሰረት ከፍተኛ የሆነ መነጋገሪያ ሆኗል አለማችን ላይ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት መሰረት ታቦተ ጽዮንን ከእስራኤል ወደ ኢትዮጵያ በመነካይ ንጉስ ተወስዶ መጥቶ ተብሎ እንደሚነገር ይታ ታምናልና፣ ይሄ ተውፊት በተለይ ደግሞ በክብረ ነገሥት የሰለሞን እና የቅስተ ሳባ ታሪክ ላይ የተመሰረተ ነው። በዚህ መሰረት ታቦቱ ለኢትዮጵያውያን ከመንፈሳዊ ጠቀሜታ ባሻገር የብሔራዊ ማንነት ምልክት ነው። ስለዚህ ከውጭ ኃይል ይህንን ለመውሰድ መሞከር ከተገመተ፣ በእርግጥም ከፍተኛ ተቃውሞ እና ምናልባትም ግጭት ከፍተኛ ጦርነት ሊያስነሳ እንደሚችል የታሪክ ጸሐፊዎች እየተናገሩ ነው። በተለይ ደግሞ ሲአይኤ ታቦተ ጽዮንን ከኢትዮጵያ ለመውሰድ እቅድ አለው የሚለው መላምት መሬት ላይ ከወረደ በጣም ከፍተኛ የሆነ ነውጥ እንደሚከሰት ነው። ይህም እንግዲህ መቼ እሳት በሌለበት ጭስ የለም ነው። በጣም በተለያዩ ኤክስ ገጾችን ጨምሮ በተለያዩ ድረ ገጾች ላይ በጣም ግዙፍ የምንላቸው የዓለማችን ሚዲያዎች ላይ ራሱ ሲአይኤዎች አሁን የ198ዎቹ መረጃ ያወጡት እና ደግሞ ይሄ የሪሞት ቪው የርቀት መመልከቻ ቴክኖሎጂን ተጠቅሞ ታቦተ ጽዮንን በኢትዮጵያ መኖሩን አረጋግጧል። ነገር ግን በምስራቅ አፍሪካ ነው። እንዲሁም ደግሞ ይሄ ጉልላቱንም ከእስልምና ጋር አያይዘው አውጥተውታል። እንግዲህ ጉልላት በሌላው ዓለም ላይ ስለማይታወቅ ማለት የሌላ ሀገር ቤተክርስቲያን የሆነሽ ሾጠጥ ያለ ቅርጽ ነው ያለው እኛ ደግሞ ጉልላት አለ። ይህን ጉልላቱን ከመስጊድ ጋር ያይዘውት በዚህ አርቆ በመመልከቻ ሪሞት ቪዊንግ መመልከቻው የታየው መስጊድ እንደሆነ ነው ሲናገሩ የነበሩት ሲአይኤዎች ማለት ነው ያወጡት መረጃ። ሲአይኤ ማለት እንግዲህ በጣም ግዙፍ ተቋም ነው ዓለማችን ላይ በጣም ተጽዕኖ ፈጣሪ በጣም ትልቅ ተቋም ነው እና እንዲህ በቀላሉ ልናየው አይገባም፣ ያወጣውን መረጃ። በተለይ አሁን ሲአይኤ ታቦተ ጽዮን የሆነ ከኢትዮጵያ ለመውሰድ እቅድ አለው የሚለው ወሬ ያለምክንያት አልተሰራጨም ማለት ነው እና ታቦተ ጽዮንን በኢትዮጵያ መኖሩን ካረጋገጠ በኋላ ኢትዮጵያ ነው ብሎ ስፔሲፊክ ቦታው መናገር ስላልፈለገ እንጂ ያውቀዋል። ምክንያቱም ኢትዮጵያ ብዙ ዓመት ተበርብራለች፣ ብዙ ዓመት ታስሳለች። የምርም ሊወስዱት ከመጡ የሚወሰድላቸው ከሆነ የምናየው ነገር ይሆናል። ከጦርነቱም ቀድሞ እነሱ እዛ አካባቢ ይደርሳሉ ወይ አቅም አላቸው ወያንን ነገር ለማንሳት የሚለውንም ከግምት ውስጥ ልታስገቡ ይገባል ማለት ነው። ማንም እንደፈለገ አንስቶ የሚወስደው አይደለም ታቦተ ጽዮን አይደለም። ስለዚህ ይሄ ፕሮጀክታቸው በጣም ከባድ የሆነ ነውጥ ሊያስከትል እንደሚችል ነው እየተነገረ ያለው እና ፕሮጀክቱ ከረጅም ዓመት በፊት ተነድፎ የተቀመጠ ግን አሁን እንዲታወቅ የተፈለገበት ኢትዮጵያ ካለችበት አቋሙ አንጻርም ሸብረ ክልትል ትችላለች ብለው በመድፈር ነው የሚሉ የኛ ሀገር ምሁራኖች አሉና፣ ይህም እንግዲህ ሲአይኤ በቀዝቀዛው ጦርነት ወቅት የሳይኪክ ስራዎችን ለመረጃ ማሰባሰቢያ ይጠቀምበት የነበረ ነገር ግን እነዚህ ሰነዶች በ1995 ይፋ የሆኑ እና ታቦተ ጽዮንም በኢትዮጵያ እንዳለ መረጃ መሰብሰባቸውን ቢጠቁሙ እንወስዳለን ብለው አላሉ። ምን ይላሉ? እንወስዳለን ካሉማ እኮ ሌላ ችግር ነው። ስለዚህ በአንድ በሚመጣ ለኛ ለጎብኚ ለሚመስለው ወይ ደግሞ ኢትዮጵያ ለሚረዳ ወይ ደግሞ መሰረተ ልማቶችን የሚያሳልጥ ወይ ደግሞ ለተራቡ እንዲሁም ደግሞ ለሌሎችም ኢትዮጵያ ሊረዱ የሚመስሉ ነገሮችን አስመስለው የሚገቡ ሰዎች ናቸው አይደለ? እርቃናችንን የቀረ ነው እኮ በእነሱ አማካኝነት ነው። ስለዚህ እነሱ በኢትዮጵያ እንዳለ መረጃ እኮ ሰብስበዋል። መረጃ እኮ አላቸው። አሁን ላይ ያወጡበት ምክንያት አሁን ኢትዮጵያ ያለችበትን ቁመና ስለሚያውቁ ምናልባትም ካለችበት ሁኔታ አንጻር ህዝቡ ልቡ ተከፋፈለ ብለው ይሄንን መረጃ ያወጡበት ምክንያት አላቸው። ምክንያቱም ዝም ብሎ የሚነገር ጥራዝ ነጠቅ ነገር ሳይሆን ይሄ ፋክት ነው። ሲአይ ኤ በኢትዮጵያ ያለውን የታሪክና የባህል ሀብት ለመውሰድ እንደሚፈልግ ዝም ተብሎ አደለም እየተነገረ ያለው ወሬ ብቻ አደለም። ምክንያቱም ይህንን ከኒውክለር በላይ ነው የሚፈልጉት። ታቦተ ጽዮንን ታውቃላችሁ። ታሪክን ማገላበጥ ትችላላችሁ። በጣም በርካታ ሳይንቲስቶች፣ በጣም በርካታ በተለያዩ የስራ ዘርፍ ያሉ በሙሉ እዚህ ነገር ላይ ትኩረት አድርገው ለዘመናት ሲሰሩ ነበረ እዚህ መኖሩ አረጋግጠ ተጠብቀዋል በአንድም በሌላም መልኩ ተረጋግጧል ወደዱም ጠሉም እየመረራቸውትም እኮ ውጠውታል ይሄ አሁን ያለንበትን ፖለቲካ አለመረጋጋት እኛ አሁን እንደዚህ ብኩን ሆነን መቆማችንን ስላዩ ይህን ክፍተት ተጠቅመው አንድ ነገር ሊያደርጉ አስበዋል ነው እየተባለ ያለው እነ ዶክተር መስከረም መጋቢ ሀዲስ ዶክተር ዳስ ታደሰ ራሱ በዚህ ጉዳይ ላይ አንዳንድ ማብራሪያዎችን እየሰጡ ነበር ና ይሄ ነገር በጣም ወደ ከፍተኛ የሆነ ጦርነት እንደሚመራ ነው እየተነገረ ያለው በተጨማሪ ሲአይኤ በኢትዮጵያ ያለውን ታሪክ ባህል ሀብት ለመውሰድ የዚህን ያህል ማሳፍ ሰፉ በጣም በርካቶችን አስገርሟልና፣ ከዚህ ይልቅ የሲአይኤ ትኩረት ምንድን ነው እያሉ ያሉት። አሁን ከሚወራው ከሚራገበው ወሬ ይልቅ የሲአይኤ ትኩረት በኢትዮጵያ ቀደም ሲል በቀዝቃዛው ጦርነት ወቅት በፖለቲካ አለመረጋጋት እና በሶቪየት ተጽዕኖ ላይ ያተኮረ ነበረ። ከ1974 የደርግ መንግስት መምጣት በኋላም ሲአይኤ ተቃዋሚ ቡድኖችን በመደገፍ ላይ ተሳትፎ እንደነበረ ይታወቃል። ነገር ግን ታቦተ ጽዮንም መውሰድ የሚለው ግን አልተጠቀሰም ነው እያሉ እያስተባበሉ ያሉት ማለት ነው። እንወስዳለን ብለው እንዴትስ ይላሉ አይሉ እነሱ መውሰድ ባለባቸው ሰዓት እና ጊዜ ይመጣሉ እንጂ ጦርነት ሊነሳ ይችላሉ ተብሎ ደግሞ የተነሳው ውዝግብ ኦፍኮርስ ይነሳል። ታቦተ ጽዮን ለኢትዮጵያውያን ያለው ጠቀሜታ ኮ ከፍተኛ ነው። የውጭ ኃይል በቀጥታ ሚሆን በተዘዋዋሪ መውሰድ ወይ ደግሞ መሞከር ቢፈልግ ያለ ጥርጥር ከፍተኛ ተቃውሞና ከፍተኛ ጦርነት ይነሳል። ይሄ ተቃውሞ ደግሞ ወደ ግጭት ወደ ከፍተኛ የሆነ ጦርነት ይሻገራል። በተለይ ደግሞ በሀገሪቱ ያለው የፖለቲካና የዘር መለያ ውጥረት እንደ ነዳጅ ሆኖ ደግሞ ይህንን ሊያቀጣጥለው ይችላል ማለት ነው። እና ስለዚህ እንዳጠቃላይ ስንመለከተው ሲአይኤ በተለይ ታቦቱን ለመውሰድ እቅድ ካለው ብቻ ጦርነቱ ይነሳል ማለት ነው ካልሆነ ግን እንደ ሁልጊዜውም ማነፍንፋ መመለሳቸው አይቀርም ይወስዳል ከተባለ እስራኤል አሁን ሶስተኛውን ቤተ መቅደስ ገንብታ ጨርሳለች ይህንን እንደጨረስኩኝ ታቦተ ጽዮንን ማለት የቃል ኪዳኑን ታቦት ነው ማስገባው ብላለች ቃል በካል ስለዚህ ሁለቱ አንድ ላይ ተጣምረው እንደሚሰሩ ነው ለእኔ የሚሰማኝ ሁለቱ አንድ ላይ ይሰራሉ የሚል መረጃ ባላገኝም ማለት ነው ሲአይኤ እንግዲህ ከፍተኛ ተሳትፎ ነው በአለም ላይ ያለው ከፍተኛ ተጽዕኖ የሚያሳድር በጣም ትልቅ ተቋም እንደሆነ ይታወቃል በአለማችን ላይ በጣም ተጽዕኖ ፈጣሪ ነው እና ስለዚህ ይህንን ኢትዮጵያ ውስጥ ያለው ያለውን የፖለቲካ አለመረጋጋት በመጠቀም ኢትዮጵያን ሸብረክ ለማረግ የሚሄዱበት ርቀት ሊሆን ይችላል። ሲአይኤ እና እስራኤል ማለት ነው። ስለዚህ ሲአይኤ ታቦተ ጽዮንን ከኢትዮጵያ ለመውሰድ እቅድ ካለው ወሬና መላምት ብቻ ካልሆነ እጅግ በጣም አስደንጋጭ የሆነ ክስተት እንደሚከሰት ነው የሚነገረው። ጦርነት ይነሳል። በተለይ ደግሞ ታቦቱ ለኢትዮጵያውያን በጣም ስሜታዊ የሚያደርግ ጉዳይ ስለሆነ ማለት ነው። ስለዚህ ይሄ መረጃ እንደ መረጃ ብቻ እንዳታዩትና በጣም እንደው በአጽንኦት ትኩረት ልንሰጥበት የሚገባ ጉዳይ ነው። ወደ ቤተሰቦቻችን አብራችሁን ስለነበራችሁ እጅግ አርገን አመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ጃቆዩልን።